እግዚአብሔር አብርሃምን ውጣ አለው። ከእናት ቤት ከዘመዶች ተለይተ እኔ ወደ ማሳይ ውጣ አለ። ለምን በእነ አብርሃም ዘር ያለ የጣዖት አምልኮ አለ። ስለዚህ እግዚአብሔር የአብርሃምን ስለሚያውቀው በል እንዳለ ትታቸው ሂድ አለ። እኔ ወደ ማሳይ ራስ ወደ ምታየው እንዳትሄድ። አብርሃም እግዚአብሔርንም የዘሩንም አጋንንት አብሮ ነበር የሚያስቀጥለው። ስለዚህ እግዚአብሔር ውጣ አለው። ፊዚካሊ ብቻ አይደለም የሚወጣው፣ ሜንታሊ ምን የወጣው። ከዛ በኋላ የአባቱ ዘንድ ትዝ ብሎት ቀብር ራሱ አልሄድም ምክንያቱም ዚስ ብለድ ላይን ከርስ ኢዝ ሪል። ስንት አይነት ሰው ነው? በደም እና በስጋ ተመሳሳይ በሽታ ያለ ይሄ ራሳችሁ ምስክር እኮ ናችሁ። ካንሰር፣ ካንሰር፣ ካንሰር፣ ካንሰር፣ ካንሰር፣ ካንሰር፣ ደም ግፊት፣ ስኳር፣ ወይ አለማግባት፣ ወይ ፍቺ፣ ወይ ድህነት፣ ወይ በትምህርት ደረጃ የሆነ ቦታ መቅረት፣ ወይም ደግሞ ቢዝነስ ጀምሮ ፌል ማድረግ፣ ወይ አለማግባት፣ ወይ አለመውለድ፣ ሳምቲንግ ግን አለ። አሁን እኔ አንዳንድ ሰው ይጠይቁኛል፣ ፕሮፌት እንደዚህ ነበረ በጣም ካልሄድኩኝ ይቀየሙኛል ምናምን እና እንደዚህ ነው ብለው ስለ ባዓል የሆነ ክብረ በዓመት የሚደረግ ሳክሪፊሻል ኢቭል ነገር ነው ግን ደግሞ ቤተሰብ ያዝንብኛል። በሚል ምን ላርግ ግን እንትን ካልኩኝ ክርስቶስን በንያዩም አዩ አምልጫ አንቺ ለምንድን ነው የምትሄደው? ምን ትሰራለ? እዚ የሁላችሁ መጽሐፍ ቅዱስ ግልጽ አድርጎ ነው የሚነግረን በዚህ ጉዳይ ከማያምኑ ጋ ነው የሚለው አይደለ። አባቴ ጠንቋይ ከሆነ እኔ ካመንኩኝ እሰብከዋለው ወንጌልን። እምቢ ካለ እሱ ከዛ ከዲመኑ ጋር ይኑር፣ እኔ ከጌታዬ ጋር ኖራለ አንተ ደግሞ እንደፈለግህ አድርገው። አረ አባቴ እኮ ለብዙ ዘመናት የተከተለው ምናምን ካልክ፣ ያንን ዲመን መብት ነው። መጽሐፍ ምን ይላል? ከማያምኑ ጋር በማይመች አካሄድ ምን አታርጉ። ስለ ትዳር ብቻ ነው ችን ምንጠቅሳት በጓደኝነትም ይሰራል፣ በቤተሰብም ይሰራል።